የምንሰጠው ቅዱስ አድገን እንድልሰጥ እግዚአብሔር አሜን። እግዚአብሔር እግዚአብሔር ካረደን እኛ ማድረግ አንችልን። በስጋችን በጣም ደካሞችነ፣ የያሳችን በጣም ደካሞችን። በመንፈስና በእግዚአብሔር ሲኖር ብቻ ነው። ደካማነታችን የምንደርሰው እውነትን ስናውቅ ነው። ከእግዚአብሔር ጋር ስንኖር ነው። እኛ ትልቆች እኛ ሁሉን እንጂ የሚችለው ከእግዚአብሔር ጋር ሲሆን ብቻ። ክብር ለኢየሱስ አሜን። አምስተኛ ይህን ዓለም ማንሳት ትተን ለእግዚአብሔር ራሳችንን የራሳችንን ሰውነታችንን አቅርበን፣ ይህን ዓለም ምን አድርገን ትተን፣ በዚህ ዓለም ላይ የሚታየውን ነገር ሁሉ ምን አድርገን ትተን፣ በዚህ ዓለም ላይ ያለውን ነገር ምን አድርገን ትተን ነው ማለት ነው ለእግዚአብሔር ራሳችንን ምንሰጥ

እ ምን ግን ይሄንን ቀላል የሆነውን ነገር እግዚአብሔር ጋር ተገናኝተን ጸልየን ይሄንን አድል ብለን እራሳችንን እንድንሰጥ እንደን ብለን በመንፈስ ተሞልተን እራሳችንን ልንሰጥ ያስፈልጋል። ኢየሱስ ክርስቶስ ለእኛ የማይደረገውን አድርገዋልና ለእኛ የማይሆን የማይከብረውን አድርገዋልና፣ ስለዚህ እኛ የራሳችንን ልንሰጥ ያስፈልጋል። እራሳችንን ቅዱስ አድርገን ልናቀርብ ያስፈልጋል።

እንዴት ይመላለሳል በሚለው፣ ግብዝነት በሌለ ፍቅር ይመላለሳል። ክብር ለኢየሱስ አሜን፣ አሜን። ክብር ለኢየሱስ አሜን። ግብዝነት በሌለ ፍቅር ይመላለሳል። ስንስን ቤት ወታ ይተቀመጣው ረካ ቤት ኢየሱስ ሲወደድ፣ ኢየሱስ ሲወደድ ያለ ምክንያት ነው ይወደዳል። ምንም ምክንያት አልነበር

ለንጀራይ ልንወድ ያስፈልጋል። ለምን የኢየሱስ ልጆች ስለሆነ፣ የኢየሱስ ልጆች ስለሆነ ኢየሱስ የሚያደርገውን ሁሉ ልናደርግ ያስፈልጋል! ኢየሱስ እኛ ሲወድ እንዲሁ ስለወደደ እኛ እንዲሁ ልንወድ ያስፈልጋል። ወደ ኢየሱስ አሜን። ሁለተኛ ፍጹም የተሰጠ ሰው እንዴት ይመላለሳል? ለምለው ሁለተኛ ክፉ ነገር እየተጸየፈ ይመላለሳል።

ዳብሎስ ውጪ ማንንም የማይወድ ሰው አልነበረ። ዳብሎስ ግን ስለነበረ ነው የማይወድ ጠላቱ ስለነበረ። ከዳብሎስ ውጭ የማይወድ ሰው አልነበረ። ኢየሱስ ሁሉንም ይወድ ነበረ። የሁሉንም ቤት ይገባ ነበረ። ሁሉንም ወደ ማስ ያስተምራቸው ነበር። ብዙ ዓመታቶችን ያስተምራቸው ነበር። የተሳሳቱትን እየመለሰ ከመንገድ የወጡትን ወደ መንገድ እያመጣ ብዙ ነገር እያደረገ ይወዳቸው ነበር። ያከብራቸው ነበር። ሐዋርያትን ያከብራቸው ነበር። የእሱ ተከታይ የሆኑትን ሁሉ ያከብራቸው ነበር። ስለዚህ እኛ ዛሬ እያወደደን እያከበረን እንኖር። ክብር ለኢየሱስ አሜን። ክብር ለእግዚአብሔር ይሁን። ዛሬ እኛ እያወደደን እንኖር፣ እያከበረን እንኖር፣ እየተከባበረን አማኝ አማኙን እያከበረን አማኝ አማኙን እያወደደ አዱ አማኝ የሚያውቅ ከሆነ አንተን የማያውቅ ከሆነ እያስተማረ ወደ እውነት እየመለሰ እየመለሰ ነው የሚኖር። ክብር ለኢየሱስ ይሁን አሜን። ወደ እውነት እውነትን ለማያውቁ እውነትን እያስተማረ ኢየሱስን ላናውቀህ በመንፈስ ኢየሱስን እያሳወቀ እውነትን እየነገረን ሀቅ ሁሉ ሁሉ ጎ ሁሉ ነስማ ሎቤ ሁሉ ሙ

እየተቃጠለ ይኖራል። የሱስ ለአገልግሎት እየተቃጠለ በማንፈስ እየሆነ ይኖራል። ፍጹም የሆነ ሰው ፍጹም እየተሰጠሰው ፍጹም የተሰጠ ሰው።